ኤዱዬ ፕሊዝ ተረጋጊና ቁጭ በይ። ታሪክ፣ ቆይ እንዴት አድርጌ ነው መረጋጋት የምችለው? ቆይ እሺ ታዲያ አንቺ እንደዚህ መሆን የሚለውጠው ነገር አለ? ቆይ አሁን በዚህ ሰዓት አለመጨነቅ እችላለሁ? እሱ ስልክ ነሽ፣ አለመጨነቅ አይቻልም። ታሪክ፣ እኔ በቃ ወደ እየፈራ ነው። ምንም ጥሩ ስሜት የተሰማኝ አይደለም። ኧረ ኤዱዬ፣ በስመ አብ። ቤት ሳሚ እኮ ደህና ነው። ደግሞ ፈጣሪ ከኛ ጋር ነው እሺ ቆይ እሱስ ቢሆን ለምንድን ነው እስካሁን የቆየው ቆይ አንተስ ከእሱ ጋር መሆን የለበህም ነበር እኔ ጋር ምን ትሰራለህ እኔም እኮ እዛው ሀኪም ቤት ነው አብሮ ያደርኩት ጠዋት ስነሳ እድቤት ትጨነቃለች እሷ ጋር ላብ ብሎኝ ነው እራሱ ሌላ ከ ታሪዬ ነገር ታውቀው የለ ሀኪም ቤት ውስጥ መግባት በጣም ነው የሚያስፈራ ለዛ ኮ ነው እኔም በጧት ላገኝሽ ማዛር ግን ሰምተዋል አይ አልሰማሁም ከነገርናቸው በሽታ ላይ ወድቃሉ ብለን ስራም ሽተኛ ጋር እንደምናደርግ ነው የነገርኳቸው ዶክተሩስ ማለቴ ዶክተሩ ምን አለ ምንም አላለም በቃ ብዙ አትጨነቅ። ዛሬ እዚህ ረፍና ጧት ትወጣለን አለ። እሺ አሁን ከሱ ጋር ማን ያለ መላችን ተክቸው ነው ማለት? እኔ ሳሚ ደህና ይሁንልኝ እንጂ ሌላ ምንም ነገር አልፈልግም። ሄሎ የኔ ፍቅር፣ ተናድጄ ስለተናገርኩ ማክረፍ ነው በዛው የጠፋኸው? አረ በፍጹም ባንቺ የሚጨክን አንጀት የት ኑሩ። ትንሽ ሥራ በዛብኝና ለዛ ኮ ነው የጠፋሁት። በጣም እንደ ተናደድኩ ብግን ታውቃለህ አይደል? አዎ አውቃለሁ የኔ ፍቅር። ለዛም ደግሞ ከወገቤ ጎንበስ ከእግሬ ሸብረክ ብዬ ይቅርታ እጠይቃለሁ። እሺ አሁን የት ነህ? ላገኝ እፈልጋለሁ። በጣም ነው የናፈቀኝ። ግን እኮ አሁን ገባኝ፣ ባፍ ስሸነግለኝ ነው እንጂ እኮ ልታገኝ እንደማትፈልግ አውቃለሁ አረ በፍጹም አንቺንም በደንብ ነው ማግኘት የምፈልገው። ግን ይህን ሰሞን በጣም ደሚን እያፈላው ነው ታውቃለ እንዴ? አብሳጭተህ በልጅነቴ በሽተኛ ልታረገኝ ነው እንደ ሐሳብህ እንደ እኔ ፍቅር እንደ ሱ የማትበይ እኔ ልታመምልሽ አንቺ ምንም አትነብ። ስለዚህ እንዲህ በየሰከንዱም የምታቃጥለኝ ነገር አቁ፣ እሺ እኔ ፍቅር አቁማል። ወደ ሰፈር እጥፍ ብሎ ያለው ምግብ ቤት ነኝ። ቶሎ ድረስ፣ እሺ እኔ ፍቅር። አሁን ኑ ስከንፈ እመጣለሁ። መጣሁ አንተ ተለኝት ነው ወደ ሰው ጋር እየሄድኩ ነው። በቃ ቶሎ እመለሳለሁ። ቻው ቻው፣ እደውላለሁ። ቻው አይዱ

እኔማ ማ ከመጣሁ ከቆየሁ እርስዎ ነዎት እንጂ ጮኸው ያስደነገጡኝ። ከመጣሁ ቆየሁ ስትል በሰርገ ወሮቱን ሁሉ ሰምቻለሁ። ኦ ጋድ አንተ ግን ያማል እንዴ? አረ እኔ ጤነኛም ጠንካራ ነኝ። ካልፈለጉ አወዛውዥ ላሳየት እንዴ? አንተ የትናንትን ይበቃል። አልሞት አልኩህ እንዴ? ዛሬም እኮ በድንገት ደፍተህ ልገልኝ ነበር እንዴ? እርስዎ ነዎት እንጂ የሴት አይነት ድምፅ አውጥተው ያስደነገጡኝ። ማ እኔ አረ ያማል እንደ አንተ ነኝ እኔ ነኝ። ሴት ድምፅ አላወጡም። ላዛዩት ምኑን ያወጡትን ድምፁ ነው፣ ዝም ብሎ ሰው እንዳይረብሽሽ እንጂ ያማል እንደሱ አልጮኩም እኔ ጮኩት። አቶ ገረሞ ደጀኔ አቤት። ኢንተርናሽናል አርቲስት ማይክል ጃክሰን፣ እንደው በአቶ ደጀኔ እጆታለሁ፣ ፕሊዝ ፕሊስ ፈቃቶ፣ እኔ እኔ እኔ እኔ ቆይ፣ እዚህ ጋር ከአንተ ውጭ ሌላ ሰው አለ? ጅ ነትንዴ ቆይ፣ ምንም አያውቁም። እርሶም እኮ እዚህ ጋር አሉ። አሁን ወደ ጥያቄ ስገባ፣ ቆይ፣ ለምንድን ነው በደጀኔ ይዣሉ? ራሴ እኮ ራሴን አይዙኝም። መንድ እኔ ጅን ሚፉኒሽ ቆይ

ተረጋጊ አይኑን እስካማየው እንዴት እንደቸኮርኩ ይገባኛል እኮ። ግን አንቺም ጭንቀት በጣም በዛ። አረ ተረጋጊው፣ እግዚአብሔር! እኔ እኮ መረጋጋት አቃተኝ። ቆያ ቤርኩ ነው እንዴት? አሬ፣ አረ በፍፁም እርግጠኛ ነ። አዎ በደምብ እርግጠኛ ነ። እንዴ፣ ሳሚስ አንተ ሳሚስ ቆይ ሳሚ ሄደን አይደለ? አረ ደህና ነው እና ታዲያ የት ሄደ? እየመጣን እያለ ተርፍ ደውላለት ተፈች ሲጣሪው ለዚህ ልጅ ሲጣርገይ ነው ምገላት። ቆይ እኔ የምለው ማን ነው መታሙ? ምን የነገራት? አረ ማንም አልደወለላትም፣ ብቻ ደውላ ናት ስትለው እየሮጠን ሄደው። ቆይ ይሄ ልጅ ግን ምን አይነት ብሽቅ ነው? ማሰበው ነው የት ነው የጣለው? አሬ ምን አውቃለሁ? እዛው ቤት ጥሎት መጥቶ ነው። ይቅርታ ማንሳት አልችልም። ጠራል ግን አያነሳል። ከዛች ከይ ጋር ሆኖ እንዴት አይነሳልሽ? ታሬ ማንሳት አልችልም። ቆይ በቃ ተራፉ ጋር ሊደውል ኤዱዬ በናትሽ ቢቀርብሽ፣ ይሻልሻል። አንቺንም ታበሳጭሻለች። ሄሎ ቲቲ፣ ወደ ጉዳዮች ግቢ። የሚያስፈልገኝን ለማሟላት ዝግጅሽ ማለት ነው? አዎ፣ ተገናኝተን እንድናወራ ፈልጋለሁ። አሁን አልችልም፣ ቀጠሮ አለብኝ። ከማን ጋር? እሱ አንቺን የሚመለከት ሽኮ አይመስለኝ። እሱስ፣ ልክ ነሽ። እኔ ግን አሁን ለተወሰኑ ቀናት ወደ ክፍለ ሀገር ስለማውጣ አሁኑኑ ተገናኝተን ውሳኔ ላይ ንድርስ ፈልጋለሁ። እሺ ሰላሳ ደቂቃ ስጭኝ፣ አሳውቅሻለሁ። የተግባባን አልመሰለኝ። አሁን ከአንቺ ጋር ያለኝን ነገር ለመጨረስ ወደ አንቺ ልመጣ ነው። እሺ ማታ አካባቢኛ ሰፈር እንገናኛለን፣ ስደሽ ደውይልኝ። እሺ ሂጂ። ላገኛት ይገባል። በቃ እኔ አብሬሽ ሆናለሁ። አይ አያስፈልግም። ቁልፉን ለምላጭ ስጪው። እኔ ከአንቺ ጋር ሆናለሁ ካልኩሽ ጥንቃቄ መታችሁ። እኔ ዛሬ ደግሞ ምን አጠፋ እፈቅድላለሁ እንደ ለትላንትናው ከሆነ እኮ ይቅርታ ጠየቁሽ አይደል? ትንሽ አታፍርም እንዴ? ይቅርታ እንደዚህ ነው የሚጠይቀው? እና እንዴት ነው ይሄንንም እኔ ነኝ የምነግርህ። እስኪ ወጣ በልና ወንዶቹን ተመልከታቸው። ለፍቅረኞቻቸው ይቅርታ ሲጠይቁ ጉንጉን አበባ ይዘው እጅ መንሻ ሐብል ጆሮ ጌጥ ይዘው ነው። አንተ ደግሞ ባዶ ጆን ከረፈፍ እያልክ ትመጣለኛለህ አይደል? ልካ እሱማ ለበ በጣም ይቅርታ ወይ ነገ ልካስ። አንተ ልጅ በባዶ ይቅርታ አትበለኝም። ጨርቄ መስጠት ላይ ልታሳብደኝ ነው እንዴ? ቆይ እሺ ፍቅር ራሽ እሺ ብለህ ተስማማለህ። ሀብሉ ባይኖር እንኳን አበባው ሮጥ ሮጥ ብለህ እንኳን አታመጣ። አሁን አንተ እኔ ፍቅረኛ ነው የምትባለው? በቃ እሺ፣ የእኔ ፍቅር አትናደጂ። አሁኑኑ አበባ ፈለግ ፈለግ አድርጌ አምጥቼ ቅርታ ጠይቀሻለሁ። አልፈልግም፣ እንደውም ጆሮ ጌጥ ነው ሀብሉን፣ ይዘካሉና ቅርታ እንድጠይቀኝ አልፈልግም። እሺ ራሽ፣ የእኔ ፍቅር አትናደጂ፣ ለጤናሽ። እሺ ሎምላጭ እባክህ እኔ ልብስ ቀይሬ እየወጣሁ ነው አንተ የት ሆነህ ነው እባክህ ከአንድ ሰላቢ ጋር ከማን ጋር እስኪ ከማን ጋር ይመስላል ገምት ምናልባት ከእህት ጋ እባክህ ከአንድ ገረመው ከሚባል ሰላቢ ጋር አቶ ገረመው አንተ እሱ የ ጅል አይደል እንዴ ፕሮብሌሙ እሱ አይደል እንዴ ምንም ሙድ ሚባል ነገር አይገባውም በቃ አሁን አንተ ተረጋጋ እኔ ምኑ ተረጋጋሁት ያሰራሚ እኮ ለማንኛውም፣ የእንቁልፍ ስራ ቦታ ክፈትሽ። እንደ አንተስ ኤሚኒ ቡና አፍልታ እየጠበቀችኝ ነው። ሂጅ ልቅ መስላታ

ሌላው ታሬ በጣም ነው እሻዘንኩብህ። አረ ታሬ ወንድሜ ይቅርታ አድርግልኝ። አንተ ለማሳዘን እኮ እፈልግ አይደለም። አንተ ራስህ ለምን የህፃን ልጅ ስራ ትሰራለህ? አንተ ራስህ አይደል እንደ ኤዱዬ ሐኪም ቤት መግባት ስለማትል ትጨነቃለች ይላት ያልከኝ በጣም ነው እሻፈርኩብህ። በጣም አሳዝነህኛል። ማዘንህ ልክ ነው ታሬ ልክ ነህ፣ ግን በቃ ወንድሜ አይደለህ ትረዳኛለህ ብዬ እኮ ነው። ኤዱም እንደዛ ከመቼውም በላይ ህመምህን ልንታገለውና ልናሸንፈው ሲገባ፣ አንተ ግን ነዋያ አምላኪ ከሆነች ልጅ ጋር ሄደት ለጠፈልኛለህ። ታሬ በቃ ፕሊስ እባክህ እንደዛ ትሆንብኝ ሳሚ አንተ ራስህን ባትፈልገው እኛ ግን እንፈልጋለን ወንድሜ ነብዬ መከርኩ ዘከርኩ አንተ ግን ምንም መሰማ ጉድ ታጥቦ ጭቃ ነህ እስቲ ቲቲ ትወደኛለች የምትል ከሆነ እንዳመመ ንገራትና አንድ ቀን አንድ ቀን ተሳስታ ከአንተ ጋር ከሆነች እኔ የምትፈልገውን ነገር እቀጣለሁ ታውታሬ በጣም እንደምትወደኛ ቃሉ ትላንትም ያልነገርኳት እንዳትጨነቅ ፈርቼ ነው ይኸውልህ ለምን እንዳልነገርካት በደንብ ነው ማውቀ መስማት የማትፈልገውን ነገር እንድሰማ ስለማትፈልግ ነው በል ለማንኛውም እዛ የለመድንበት ቦታ እንገናኝ እንደዚህ ሰላም ያደረገው እግዚአብሔር ዘፈነ ደነሰ አስደነስከው እሱ ደግሞ ብልጅ ድርግም እያለ እኛን ያስደነሰናል ምን ይበጫል አቶ አምባሳደር ከተማው ግን ሲሮጥ በጣም ጎዝ አቶ አምባሳደር ከተማ ያልከው ምን አባትህ አንተ ራሱ አቶ ጃክሰን የለ የለ እንዴ ገሬ ግን በቃ በጣም ይመቸሽ። እሺ፣ ቁማር በላችሁና፣ አሁን ልጠይቀው። አዎ፣ ልጠይቀው። ምንድነው የምጠይቀው? ዘፈን ዘፈን። እሺ፣ ምንድነው ይሻለታል? እሺ፣ ሬዲ ስቴዲ ጎ

እና ለሰውዬው ነገርሽ፣ ታሬ በቃ አንተ ተመለስ። በኋላ ደግሞ አንተ ላይ የታሰበው እንዳትቀይር። እና ታዲያ ልታምኛት ነው? ሌላ ምን አማራጭ አለኝ? ለሳብዬ ምንም ነገር እንደማድረግ ታውቃለህ። እኔ እቺ ልጅ ምንም ነው ማላምናት፣ ጭራሽ አትመቸኝ። ግን ደግሞ ሳብዬን ከሷ የማድንበት ሌላ ምንም አማራጭ የለም። ተጠንቀቂያት፣ ግን ልጅቷ በጣም ክፉ ነች፣ አውሬ ነች። የደረስኩበትን አሳውቅሀለሁ። እሺ፣ እንዳትረሽ። ሰላም። ደግሞ ለእግዚአብሔር ሰላም። ተመቆጣት፣ ምንም ይሉት ነገር ነው። ሴትዮ፣ ወደ መጣሽበት ጉዳይ ትገቢ እሺ? ይኸው እመጥቻለሁ። አሁን የምትፈልጊውን ተናገሪ። መቶ ሺ ብር እፈልጋለሁ። ያን ያክል ብር የለ፣ ግን ደግሞ እስከ አምሳ ሺ ብር ድረስ ላገኘልሽ። ከ ከመቶ ሺ ብር በታች ንቅንቅ። ልግዛሽ እኮ አላልኩሽም። ከዚህ ውጭ ንቅንቅ አለ። ለምን እያልሽ አልኩሽ? እኔ በብር ዋጋ፣ እኔም ደግሞ እንደ አንቺ በማሰቤ ከአንቺ በምንም መቶ ካረክሽ፣ አጠገቧ አልደርስ። በጣም በጣም ክፉ ነሽሽ። አዎ፣ እኔ ምን ታመጫለሽ? ለማንኛውም ከአሁን በኋላ ብሩን ሳትይዥ እንዳትደውይ ነው። ታዲያ አልቻልኩም። እሷ ጋር ሄዶ። ሳሚን በገንዘብ ግዥን ብሎ መደራደር አልቻለ። ሳሚዬ እኮ ዋጋ ያወጣለት ምን ዋጋ አለሁ። እሱ ወይን እና አይረዳም። ምን እንዳስነካችሁ እኮ ዓይኑን ጋርዷለች። አትፍረድበት ታሪ፣ ምንም እንኳን እሷ ጥሩ ባትሆን ግን እሷ አፍቅሮታል። ስለዚህ እሱ ምንም ጥፋት አይደለም። እዱ እኔ ግን አይመስለኝም። ወይኔ ታሪ፣ ሳሚን ደውል አንሽለት። ሄሎ ሳሚ ናነ አለው ልሽ ኤዱዬ፣ ማለትት ጤናህን እንዴት ዶክተሩ ምና አለ? ያው እንደተለመደው መጨነቅ አታብዛለኝ። ኤዱዬ በጣም ይቅርታ። እሽ ደግሞ ለምንሆኑ ይቅርታ የምጠይቀኝ? ማለት ያው እናንተ እየጠበቃችሁኝ እኔ ወደ ሌላ ቀጠሮ መሄድ አልነበረብኝ። ምንም አደል፣ እኔ በሆኑ እኮ ማደርገውን ነገር ነው ያደረገው። ኤዱዬ በጣም ነው መወድሽ፣ ፈጣሪ እንዳንቸ አይነት ስለሰጠኝ በጣም ነየማመሰግን። እኔም በጣም ነው መወድ፣ ደግሞ እንዳንተ አይነት ወንድም ስላለኝ ፈጣሪእና መሰግናል። ኤዱዬ ስለ ሁሉም ነገር አመሰግናለሁ። እሺ ሳምዬ፣ ግን ደህና ነህ አይደለ? ንግግር ምንም አልጣመኝም። ኧረ፣ ዱዬ በጣም ደህና ነኝ። ዛሬ ያደረኩት ነገር ትንሽ ተሰምቶኝ ነው። እኔ አንተ ደህንነት ብቻ ነው የሚያሳስበኝ። እሺ ዱዬ፣ በቃ መጣ። እሺ ሳምዬ። ናል ተጣልተን እንዳልታረቀን ታውቃለህ አይደለ? አዎ አውቃለሁ። እና ለምን ደወልክ? ማውራት ያለብን አንድ ጥብቅ ጉዳይ አለ። ምንም የለም ይኸውልሽ ቲቲ፣ እስከ ዛሬ ድረስ ስለምወድሽ ስትቀብጭብኝ ዝም አልኩ። አሁን ግን ለቁም ነገር ነው የምፈልግሽ። እንዳስ ደበርከኝ አልታወቀህም። አሁን ገባኝ። ምኑ ነው የገባ? እንደማትወጂኝ። ምን ማለት ነው? ራሴን ዝቅ አድርጌ ስንቴ ነው በሰው ፊት ያሳየውክ? ጥሩ እምትወጂኝ ከሆነ ከነገ ጀምሮ እናቴን የጉሊት ስራ ታግዣታለሽ። ምን አልክ? እኔ ቲቲ ነኝ ጉሊት የምሸጠው? አዎ፣ አላረገውም። ስለዚህ እኔ እና አንቺ ነገር እዚህ ጋር ያበቃል ማለት ነው። ተረዳኝ፣ የኔ ፍቅር። ባለፈሮች አለበት እንዴ? እስኪን ኬር ለኔም ብዬ ነበር እኮ። አሁን ያልኩሽን ታደርጊያለሽ ወይስ አታደርጊ? እሺ እኔ ፍቅር፣ አንተን የሚያስደስት ከሆነ አድርገዋለሁ። ድሮም እኮ እንደምትወጂኝ ያቅ ነበር። በቃ እነ ታደሬን ካገኘዋቸው በኋላ መጥቼ ያገኝሻለሽ። አይታር ዝም ብሎ እኮ ነው ስለ ህመሜን ብነግራት አትርቀኝ ነው መቼም ላጣሻል ፈልገው ነበር ግን ቆይ ውጤቱን ስትራስ ብቻ ነው ያለው አው ይዱ ሳሚ ስሙት ላጠብቀኝ ቆይ እንዴት ስትራስ ብቻ ነው እንዴት በተደጋጋሚ እንደዚህ ይጥላል ደሞስ አንተ ከኛ የተለየ ምንም ያስጨንቅ ነገር አለ አይዱ ሰው ሁሉ እኮ ጭንቀትን የሚቋቋምበት አቅም ይለኛል ታውቃለህ አይደል ምንም እንድትሆንብኝ እንደማልፈልግ በሚገባ

ሰጥቼዋለሁ እድልሽም ብትጠቀሚ ይሻልሻል። በኋላ ዘላለም አለምሽን ስታላዝኝ እንዳት ነው። ነገርኩሽ እኮ አላደርገውም። ስለምን እያወራችሁ ነው? የሴቶች ጉዳይ። ጸበኞች እንደሆናቸው እውቃለሁ አሁን በእኔ ምክንያት ነው አይደል ለምታወሩት? አንተም መዋሸት አልፈልግም። አዎ በአንተ ምክንያት ነው። ቆይ እሺ፣ ስለ እኔ ዝርዝር ሁኔታ ያደርግልሃል ይሰራልኛል። ንገሪኝ። ደው ላይ ባለፈው ሀሳብሽን ተስማምቻለሁ አለችኝ። ድጋሜ ከአንተ ጋር ልታጣላ ይመስሉኝ እንቢ አልኳት፣ ግን ደግሞ ማለችልኝ ከዛ አንዳችሁ ልትገዙኝ አንዳችሁ ልትሸጡኝ አይደል? ባለፈው በሀሳቧ ተስማምቼ ነበር፣ ግን ደግሞ ዛሬ ሳገኛት ሀሳቧን አልተቀበልኩ። ምክንያቱም አንተ በዋጋ አትገዛም። ቆይ እኔን ለመስመር ይሄን ያህል ማድረጉ ለምን አስፈለገ? ሳሚ ታረዳኝ እንጂ እኔ አንተን ለመስመር መቼም ቢሆን አስቤ አላቅም። ታዲያ እኔን ለመግዛት ድፍረቱን ከየት አመጣሽ? ለምንድን ነው በህይወት ይጠልቅ እምትይው? በቃ አልፈልግሽም፣ ውጪልኝ ስለምወደ